በስድስተኛ የመላው ኢትዮጵያ ጨዋታ በእግር ኳስ ድሬዳዋን የገጠመው ኦሮሚያ ክልል ባለድል መሆን ቻለም። ዘገባው የዳንኤል መምሩ ነው እንደሚከተለው ይቀርባል። በጥሩ የደጋፊ ድባብ ታጅቦ የተደረገው የኦሮሚያና የድሬዳዋ ጨዋታ ኦሮሚያ ሁለት ለዜሮ በሆነ ውጤት ማሸነፍ ችሏል። ሁለት ጎሎችን አስቀድሞ አስቆጥረው ከጨዋታ ውጭ በሚል የተሻረባቸው ኦሮሚያዎች በሰባኛው ደቂቃ በዋሲውን ሁሴን እንዲሁም በሰማንያኛው ደቂቃ ገመድ አማሙ በአስቆጠሯቸው ጎሎች ውድድሩን በድል መጀመር ችለዋል። በሌላ ምራ ግብር ትግራይ ክልልን ከሲዳማ ያገናኘው ጨዋታ በትግራይ አሸናፊነት ሲጠናቀቅ ለመጀመሪያ ጊዜ በውድድሩ እየተሳተፈ የሚገኘው የደቡብ ምዕራብ ኢትዮጵያ ህዝቦች ክልል የቤኒሻንጉል ጉምዝ አቻውን አንድ ለዜሮ በሆነ ውጤት ማሸነ ነፍም ችሏል። በሴቶች እግር ኳስ አማራ ክልል ጋምቤላን ሁለት ለአንድ ሲያሸንፍ፣ ደቡብ ክልል ማዕከላዊ ኢትዮጵያን ሁለት ለዜሮ መርታት ችሏል። ክሌት የግል ክሮኖ ውድድር ትግራይ ክልል ተወዳዳሪዎቻቸው ተከታትለው በመግባት አንደኛና ሁለተኛ ሆነው አጠናቀዋል። አዲስ አበባና ኦሮሚያ ሶስትና አምስት ያለውን ደረጃ ይዘውም ውድድራቸውን ጨርሰዋል። በቅርጫ ኳስ ወንዶች ትግራይ ክልል ሲዳማን 39 ለ34 ማሸነፍ ሲችል፣ በባድሚንተን ስፖርት ኦሮሚያ አዲስ አበባን በመርታት ጥሩ ጅማሩ አድርጓል። ስድስተኛ የመላ ኢትዮጵያ ጨዋታዎች ዛሬም ቀጥለው ሲካሄዱ በወንዶች እግር ኳስ ደቡብ ኢትዮጵያ ከአፋር ትግራይ ከሶማሌ፣ ሲዳማ ከቤኒሻንጉል፣ ጋምቤላ ከድሬዳዋ ይጫወታሉ። በሴቶች እግር ኳስ ኦሮሚያ ከደቡብ ኢትዮጵያ እንዲሁም ትግራይ ከአማራ ረፋድ ላይ ይፋለማሉ። ከእግር ኳሱ ባለፈ የመላ ኢትዮጵያ ጨዋታዎች በባድሚንተን፣ በኢንተርናሽናል ቴኳንዶ፣ በጂምናስቲክ ና ቅርጫት ኳስ እና ሌሎች ተጨማሪ ውድድሮችም ቀጥለው እንደሚካሄዱ የወጣው መርሃ ግብር ያሳያል።